ቻይኒ ምን እንደሚፈልግ እኔ ገር ምንድን ነው የምንፈልገው? ብለኝ አይደለም። ብሩክ ዛሬ ዳኒ ቤት ሄዶ ዳኒን ይቅርታ ላደርግለት እፈልጋለሁ ብሎ አውቆ በሰበብ ምክንያት አድርጎ ዳኒ ጋር ሄዶ ነበር እና የሱ ቤት ጦርነት ተከፍቶ በቃ ሊደባደብ ዱላ ቅርንሽ ነበረ የነበረው ማለት ነው። አሳየኝ ቪዲዮን ስትዝትብኝ የነበረውን አሳየው። ለምን አከስምትን በጫብጫለ በጭባጫ ብሎት ብሩኬ በድጋሚ ወንድነቱን አሳይቷል ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የኔ ምርጦች የኔ ምርጣ ምርጦች እንዴት አመሻችሁ? ደህና መሻችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እንዴት ነው ቅዳሜ፣ እንዴት እያሳለፋችሁ ነው? እኔ ጋር በጣም ደብር ተብሏል። የድካም ነበረ ስሜቱ እና ኤኒዌይስ እና ብሩክ ያው ያለውን ነገር ሄዶ ነበረ ማለት ነው። ኦልሬዲ አንደኛው ዳኒ ዳኒ ጋር የሄደበትን ምክንያት ቤቱ ለመጠየቅ ነው። ምንድነው ችግርክ? ምንድነው ሃይሚ ጋር ያላት ችግር? ብዙ ጊዜ ለምንድነው የሆነ ነገር ስታደርግ ላሃይሚ ብዬ አንቺን አክብሬ ላንቺ ስል ትላለክ? ያ ነገር ደግሞ ምንድን ነው ያለክ? ዳኔን ያው ካይሚን ታፈቅራት አለክ ወይ ጀስት እንደማለት ነው እኔ ቀን ብያቸኋል። ምን አለፋችሁ ታያላችሁ ዳኒ ሃይሚን የፍቅር ጥያቄ ሳይጠይቃት ብያለሁ ማለት ዝላይ ባልልበት ፈሴል ለምን የሚባሉ የሀገሬ ሰው ሲጠርት ማለት ነው። ለምን ያለ ምንም ምክንያት ዳኒ አስር ጊዜ ሀይሚሻ የኔሽ እኔ አንቺና ክብሬ ነው። ምን ብዬ ነው ይብን እንኳን ዛሬ እንኳን ብሩክ እንትን ሲለው በጣም አንቺን ክብሬ በቃ የሆነ ለእሷ በጣም ልይት ያለ ቅርርብነት እንዳለው ነው ሲያወራ የነበረው ማለት ነው። ዳኒ ማለት ነው ስቲል ማለት ነው። ኤኒዌይስ ዛሬ ያው ብሩክ ራሱ በጉልበት ነው የወጣው ማለት ነው። የእሱ ጓደኞቹ እንኳን የዳኒ ጓደኞቹ እንኳን ለዳኒ እንኳን አልሆኑም ማለት ነው። ለምን ያው ብሩክ ታውቃላችሁ፣ ለህኛ ነው ማንም አይችለውም። በጸባይ ከመጡበት የዛን ያህል ጸባይ ያለው ትዕግስተኛ ነው። በጣም ይታገሳል። ትግስቱን ደግሞ አይታችኋል። በምን አይነት መንገድ እንደሆኑ አይታችኋል። ትግስቱም ማለት ነው ለምን እንደሆነ ታውቃላችሁ። የብሩክን ትግስት ያያችሁበት ምክንያት ለምን ብዙ ጊዜ ይቅርታ ብሎታል ያለውን ነገር ለማጥራት ማለት ነው። ለምን በቃ ጥፋት አጥፍቶ እንደነበረ ለዛ ጥፋት ደግሞ ብሩክ ይቅርታ ማለት እንደፈለገ ምናምን ብሎት ያው፣ የዛ ጊዜ ደግሞ ይቅርታ ሲበዛ የሽንፈት ምልክት መስሎት ነው ዳኒ ያህል ሆነ ነገር ተናግሮ እንትን ብሎ ማለት ነው። ስለዛ ቪዲዮ ደግሞ ብሩክ የመጀመሪያ መግቢያ ላይ ተናግሯል። ምንድን ያለው ያን ቪዲዮ እዩት፣ ልብ ብላችሁ የቆየ ቪዲዮ ላይ ነው ኮሜንት ሰጥቷል እሱ ራሱ እና ቪዲዮን ራሱ እንትን እንድናየው ምናምን ፈቅዶልናል ማለት ነው። አንደኛ ማለት ነው ያን ቪዲዮ አይታችሁ እናንተ ራሱ ፍረዱ። በጣም የቆየ ቪዲዮ ነው፣ ከሮዛ ጋር የሰራነው ቪዲዮ እሱን ቪዲዮ ይሁን ሌላ ቪዲዮ የሚለውን ነገር የለም። ግን አሁን ራሱ ቪዲዮን ፖስት አለው፣ እኔ ራሴ ቪዲዮ ፖስት አለ፣ የተቀረጸ ቪዲዮ አለ፣ ሲለው ብሩክ አንጣ፣ ቪዲዮን አንተ ሳት ፖስት፣ እኔ ቀድሜ ፖስት አለው። ምን እንትን አስባለክ? ለምን አታሳየኝም? ካለኝ፣ ለምን አትሄድም? ለምን አትከስም? እስካሁን ምን ትሰራለክ? የምፈራ መሰለ? የምለምነክ መሰለህ ነበረ እያለ የነበረው ማለት ነው። የእውነቱን ነው የሚያደርግ ሰው አይፎክርም። ሄዶ ነበር በተግባር የሚያሳየው ማለት ነው። ሲቀጥል ዳኒ አሁንም እስቲል ያው ብሩክ ያለው እውነቱን ነው። ከካይሚ ምንድን ያለክ ሀይሚ ጋር ምንድን ነው? ብዙ ጊዜ ሀይሚን ሆን ብለ ወይኔ እናሷን ለማቃላትን ምትንትን የምትለው ወይስ ሌላ እንትን ነው ያለክ? ሌላ ተልእኮ ነው ያለክ ወይስ እስቲል አንተ እኔ እናሷን ልታቃላ ነው እንጂ የእውነት የምትወደኝ ምን የምታከብረኝ ቢሆን ኖርማ ነገር እንትን ባላደረግክ ነበር ባልፈጸምክ ነበረ። ግን እስቲል አሁንም ችግርህ ያለው አውቀህ ነው ሁን ብለኸኝ እኔ እናሷን ለማጣላት የምታደርገው ጥረት ነው እንጂ ሌላ ምንም አይነት ችግር የለብንም። እኔ እናሷ አለኝ ቪዲዮ የምትለው ነገር አሳየኝ ማኔ ማንንም ፈራሱ አይደለም፣ የማከብር ሰው ነኝ። አውቄ ነው ቤትክ የሚመጣሁት ይቅርታ፣ ማነን ምን ስለሆንክን ይቅርታ የምጠይቅ ከአንተ ማንነክ ይቅርታ የምትባሉ ብሎ ብሩክ በጣም ጦርነት ፈቶ በጉልበን የወጣው ጓደኞቹ እንኳን አላስወጣም ብሎ ማለት ነው። አንደኛ ኮሜንታተሮች ብሩክ ጀግና ምናምን የምትሉት ነገር ጥሩ አይደለም። ሄዶ የሰው ቤት እንትን ማለቱ መመታቱ፣ ምናም ተገቢ አይደለም። ዳኒም ጥሩ ነገር ነው የሰራው አለልም በጣም ከምንብከሩ ከሶስትና የበለጠ ከሶስት የበለጠ ለዞን ዳኒ በጣም አበሳጭቶኛል። ለምን አትሉ የሆነ በቃ አውቆ ራሱን እንደ ጥሩ የሆነ አይደለ ሰው እንደ ተጎዳ አይነት ነገር አድርግቶ ሀያ ሶስት ቀሳስሮ ካይሚ ጋር መሆን የሚፈልግ ሰው ነው ዳኒ ማለት ማለት ነው። ከዛ ያችኛውን ምክንያት አድርግቶ ሶሲና ብሩክ የሰሩትን ቪዲዮ በዛ ምክንያት እነሱን አንድ ለማድረግ ነው የፈለገበት ምክንያት ማለት ነው። ከዛ ያው ሀይሚቶ ጎጂ አደለች። አሁን እንትን ብላ አይደለም ያን ነገር ስላደረ ስለሰራ ብሩክ ጀስት ምንድን ነው የምታየው እንደ ጥፋተኝነት ነው የምታየው ብሩክ የሱን ማለት ነው። ለዛ ግዴታ ምንድን ነው ማድረግ ያለበት በዚህ አጋጣሚ ለብሩክ ለእሷ እንዳሰበ አይነት አድርግቶ ምናምን እንትን ነው ያደረገው እያደረገው ማለት ነው ለዛ አዘርዋይስ፣ እኔ ብሩክ ትክክል ነው ያለበት መንገድ ማለት ነው። በቃ አንተ አሁን ወደ ክስ ራሱ መሄድ ካለብህ ጥርሴን አውልቆኛል፣ መቶኛል፣ ፈንክቶኛል የምትል ከሆነም እኮ ወደ ክስ መሄድ ትችላለህ። ማንም የሚያስያዝህ እንትን ያለህ ነገር የለም። እስካሁንም የሚያቆይህም እንትን የሚልህም ነገር የለም። ነገር ግን አንተ ዋናው ነገር ለምን እነሱን ታጠላለህ ብዙ ጊዜ ሀይሚን ለምን ኮሚኒኬት ታደርጋታለህ ሀይሚ ሀሚ ቤቴ ልታስደፍሪ ነው እንዴ ይዘሽብኝ የመጣሽው ምናምን ውጣልኝ ከቤቴ ሲጀማ እንደ ሰው መጥቶ በስነስርዓት ክብር አልወድልህ ሲል ነው ዛሬ ድረስ ራሱ ቤት ድረስ ራሱ መቶ ሊያናግርህ ራሱ የቻለው ማለት ለምን በስነስርዓት በጸባይ እንደ ሰው ተው ይሄ ነገር ልክ አይደለም፣ ይቅርታ ብዬ ይቅርታ አርግልን ለእኛም ለእኔም ለሶሲም፣ በቃ ያጠፋን ልክ አይደለም ብሎ ስንት ጊዜ ለመነክ እና ታዲያ እሱ ምን ያርግልን? የማን ጥፋትም የአንተ ጥፋት። በለፈለፉ ባፍ ይጠፋዋል ያገሬ ሰው አንተ። ከዛ ብለህ ብለህ ብለህ በጣም በጣም ስትንበላጠጥ መታቅ ጥርስ ረገፈ ብለህ ብለህ እሷንም ትናንት ጠርተሃት፣ እኔ እኮ ለአንቺ እያልኩ አንቺን ስለማከብር ነው አንቺን እንትን ብዬ ነው ምናምን አንቺ አንቺ እንዴ አንተ በሀይሚ ጭንቅላ ነው እንደ የምትማራው አንቺ ስለለመንሽ ነው እየተወኩት እንጂ ሀይ ይሄ ክስ የሚልተው ነገር አይደለም የምትለው ምንድን ነው አንተ ለምንድን ነው ይሄን ያህል ድረስ ማለት ነው ሀይ ሀይሚ እንዴ ሀይሚ እኮ ከብዱ ጋር ተጣሉ እንጂ እኮ አልተለያዩ መጣናት ደግሞ ኖርማል ፍቅረኛ ማቾች የዕለታዊ ግጭት አላርንም የሚጋጩት እሱን ነው እንትን ያሉት ማለት ነው ግን አንተ ሌላ ሌላ ነገር እንትን ትላለህ፣ በመሀላቸው ሌላ ነገር ታስባለህ፣ ሌላ ነገር እንትን ትላለ ማለት ነው። ምን እንደሆነ ችግርህ አልታወቅም ማለት ነው። ቪዲዮን ለጥፍ ለጥፈው ያለካል ብሩ ለጥፈው። ለምን አሁን አልለጥፍም? ከፈለግ ከአንጣሁኔ ለጥፈው ለጥፍ ልለጥፍልህን ያለ ማለት ነው። አንተ እስቲል አሁን ድረስ አሁን ላይ ራሱ መረጃ ካለክ መረጃ አለኝ ቪዲዮ አለኝ የምትል ከሆነ ለምን አላሳየኩም? እንደዛ መቶ አሁን ለምሳሌ፣ ከምንም በላይ ቤት መቶ መሰደብ ማለት ክብር እንደመናቅ ማለት ነው። ቤቴን እንኳን አታከብርም። እንዲ ያለ ክብሩን ክብሩን የማይወድለው ሰው እኮ ክብሩን የሚጠብቀው መጀመሪያ ያ ሰው ነው። አንተ ክብር አልወደደለህ በስነ ስርዓት ተጠየቅ። ቤተ መቶ እንደ ኖርማን ራሱ እንትን አላልከው እንደዚህ እንደዚህ ይኸው ያለኝ እኮ ብርጎኔ በኮንፊደንስ ማስረጃ እኮ ስላለኝ ነው እንደዚህ የማወራው ምናምን ብለህ መናገር ትችል ነበር። አንተ ግን ያላደረግህ ፈሪ ነካ ፈሪ ስለሆንክ ነው እኮ ዳኒ ማለት ነው። ኤኒዌይስ ቤተሰብ እኔ አሁንም ብሩክን በጣም ነው እንትን ያለብኝ። ብሩክ ግን በቃ ተረጋጋ። አውቅሁም ብሎ ለአንተን መተከው ምናምን ወይ አንተ ለማሳሰር ምናምን የሚያደርገው ጥረት ነው ዳኒ ማለት ነው። ለዛ ነው እና የበለጠ አንተንና ሀይሜን ለማለያየት ነው። አንተ ከታሰርክ ሀይሜ ብቻዋን ትሆናለች። በዛ ምክንያት ሀይሜን ወደሱ ለማቅረብ ስለሚፈልግ ነው እና ብሩክ ተጠንቀክ ለምታደርገው ነገር የተንኮለኛ አውቅሁም ብሎ አቅዶበት አስቦበት የመጣ ሰው ነው ለዛ አንተ ራስን ቴክ ኬር ማድረግ አለብን ማለት ነው። ለዚም ሲጀመር ራሱ ለእንደዚህ አይነት ሰው እንኳን ቤት ሄዶ ማናገር አያስፈልግም ማለት ነው። ክብሩን የማይጠብቅ ሰው። ቤተሰብ ከተመቻችሁ ቪዲዮ ላይክ አድርጎ በይ